ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል ጀነራል ሳይንስ ሞዴል ፈተና በአራዳ ክፍለ ከተማ ተዘጋጅቶ የቀረበው። ከዚህ በፊት ሁለት ክፍሎችን ይዤላችሁ መጥቼ ነበረ። ዛሬ ደግሞ ሶስተኛውን ክፍል ከ31 ጀምሮ እስከ 45 ያለውን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ወደ ቪዲዮ ከመሄዳችን በፊት ከዚህ በፊት ሁለት ለቅቅ ያለው ወደፊትም ፊትም የመለቀው እንዲደርስላችሁ እንዲደርሳችሁ ከፈለጋችሁ ሰብስክራይብ እንዲሁም የደውል ምልክቷን መጫን አይርሱ ለሌሎች ሰዎች ደግሞ እንዲደርስ በጣም ጠቃሚ ስለሆነ ቪዲዮ ላይክ እና ሼር ማድረግ እንዳትረሱ። በቀጥታ ወደ ቪዲዮ እንሄዳለን። 31ኛው if you learn seven periods every day and each period has a total of 45 minutes for how many minutes you learned in 5 days ምን ይላል? ለአንድ ፔሪድ ማን ነው? በአንድ ቀን ሰባት ፔሪድ ትማራላችሁ አይደል? ከዛ አንዱ ፔሪድ ደግሞ 45 ሚኒት ቢሆን ከዛ በኋላ ለአምስት ደይ ለአምስት ቀን ከተማራችሁ ሰባት ፔሪዶችን ማለት ነው፣ ስንት ደቂቃ ተማራችሁ ማለት ነው በአምስት ቀን ውስጥ የሚለውን እንሰራለን ማለት ነው። እንግዲህ እሱን ለመስራት ምን እናደርጋለን? መጀመሪያ በአንድ ፔሪየድ እኩል ይሆናል 45 ሚኒት ከሆነ በሰባት ፔሪድ ውስጥ ምን ያክል ሚኒት ይሆናል? ኤክስ እንበለው ፕሊስ። ከዛ አንድ ፔሪድ ሲባዛ በኤክስ እኩል ይሆናል 7 ፔሪድ ሲባዛ በ45 ሚኒት። ሁሉንም ለአንድ ፔሪድ እናካፍለው። አንድ ፔሪድ በአንድ ፔሬድ ይጠፋና ኤክስ ይቀርልናል። ፔሪድ በፔሪድ ይጠፋልናል። ከዛ 7 ሲባዛ በ45 ሚኒት 315 ሚኒት ይሆናል። ይሄ ለምን ያክል ጊዜ ነው? ለሰባት ፔሪድ የወሰደበት ማለት ነው። ከዛ ለሰባት ፔሪድ ይህን ያልከው ወሰደበት በአንድ ቀን ውስጥ በአንድ ደይ ውስጥ ሰባት ፒሪየድ አለ አይደል? ስለዚህ ሰባት ፒሪየድ ማለት በአንድ ቀን የወሰደበት ነው ማለት ነው። በአንድ ቀን ውስጥ 315 ሚኒት ከወሰደበት በአምስት አምስት ቀናትን ለመማር ምን ያክል ይወስዳል? ዋይን በለው። አንድ ደይ ሲባዛ ዋይ እኩል ይሆናል አምስት ደይ ሲባዛ 315 ሚኒት። ሁለቱንም ለአንድ ደይ እናካፍለዋለን ደይ በደይ ይጠፋና ዋይ ይቀርልናል። አሁንም ደይ በደይ ይጠፋል። አምስት ሲባዛ 315 1575 ሚኒት ይሆናል ማለት ነው። ስለዚህ በአምስት ቀን ውስጥ 1575 ሚኒት ይማራል ማለት ነው የተማሪ። ስለዚህ መልሳችን ዲ ይሆናል። 1575 ሚኒት በአምስት ቀናት ውስጥ ይማራል የሚለው ማለት ነው። ወይም ትማራላችሁ ይሁ ነው የሚለው ጥያቄው። ሰሳ ሁለተኛው ኦፍ ዘ ፎሎዊንግ ድራይቭድ ፊዚካል ኳንቲቲ ኢዝ ኮሬክትሊ ማችድ ዊዝ ዘር ዩኒት። ድራይቭድ ፊዚካል ኳንቲቲ የሚባሉት ምንድን ነው? መጀመሪያ ቤዚክ የሆኑ ኳንቲቲዎች አሉ። ኦል ፊዚካል ኳንቲቲዎች። ለምሳሌ ማስ የምንለው ቤዚክ ነው፣ ፈንዳሜንታል የሚባለው ፊዚካል ኳንቲቲ ነው። ሌላ ደግሞ ታይም ሊንግዝ ፋንዳሜንታል ናቸው። ሌሎችም ይኖራሉ። እነዚህ ፋንዳሜንታል ፊዚካል ኳንቲቲዎች ሳይሆን የተጠየቀ ነው፣ ድራይቪድ ነው። ድራይቪድ ደግሞ እነዚህ ነገሮች በመጸግበር አንድ ላይ ሪሌይት ሲያደርጉ የሚፈጥሩት ፊዚካል ኳንቲቲ ነው። ለምሳሌ ስፒድ ስፒድ የሚፈጠረው ዲስፕሌስመንት ኦቨር ታይም አድርገን ነው የምናገኘው። ዲስፕሌስመንት ማለት ሊንግዝ ነው፣ ሌንግዝ ኦቨር ታይም ማለት ነው። ከዛ የሊንግዝ ዩኒቱ የሌንግዝ ዩኒት ሜትር ነው። የታይም ደግሞ ሰከንድ ነው ስለዚህ ስፒድ ሜትር ኦቨር ሰከንድ ሲሆን ሜትር ፐር ሰከንድ የሚል ዩኒት ይኖረዋል ግን ሌንግዝም ታይምም ማስም ምንድናቸው ቤዚክ ናቸው ፋንዳሜንታል ናቸው ስለዚህ እነዚህ አይሆኑም መልሱ ስፒድ ደግሞ ሜትር ነው ዩኒቱ እያለ ነው ይህም አይሆንም ሜትር ፐር ሰከንድ ነው እንጂ ሜትር አይደለም ስለዚህ ይሄ ጥያቄ ተሳስቷል ማለት ነው እዚህ ውስጥ መልሱ የለም ስፒድ ሜትር ፐር ሰከንድ ነው የሚሆነው ስለዚህ ፐር ሰከንድ ቢኖር መልሱ ቢሆን ነበር ግን ስላልሆነ መልሱ የለም ወይም ጥያቄው ተሳስቷል ማለት ነው። ሰላሳ ሶስተኛው which one of the following statement indicates the increase order of prefix increasing ማለት ከትንሹ ጀምሮ ወደ ትልቁ እየጨመረ መሄድ ማለት ነው። ከትንሹ ወደ ትልቁ መሄድ ከሆነ increasing ይባላል። ከትልቁ ደግሞ ወደ ትንሿ የሚሄድ ከሆነ decreasing ዲክሪዚንግ ማለት እየቀነሰ የሚሄድ ማለት ነው፣ እና ኢንክሪዚንግ ሴንቲ ማለት ቴንዘ ፓወር ኦፍ ኔጌቲቭ ቱ ነው። ሚሊ ደግሞ ቴንዘ ፓወር ኦፍ ኔጌቲቭ ስሪ ነው። ኪሎ ደግሞ አንድ ሺ ነው። ስለዚህ ከሁለቱ ማኒ ያንሳል ሚሊ ያንስ ነበር ከሴንቲ። ስለዚህ ይህ አይሆንም ማለት ነው። ኪሎ አንድ ሺ ነው። ቴራ ደግሞ ቴንዘ ፓወር ኦፍ ትዌልቭ ነው፣ ዊች ኢዝ አንድ ትሪሊዮን ማለት ነው። ና ኖ ናኖ ቴንዘ ፓወር ኦፍ ናይን። አንድ ቢሊየን ነው። ስለዚህ ሁለቱ ቢቀያየሩ ነው ነው መልስ ይሆን ነበር። ግን ትልቁ ከዛ ትንሹ ስለሆነ ይህም አይሆንም። ሲ ደግሞ ማይክሮ የምንለው 10 to the power of minus 6 ነው። ሴንቲ 10 to the power of minus 2፣ ኪሎ አንድ ሺ ነው። ስለዚህ ከትንሹ ወደ ትልቁ ተደርድሯል አይደል፣ ይሄ ሊሆን ይችላል ማለት ነው። ዲ ኪሎ አንድ ሺ ነው። ሜጋ ደግሞ ሜጋ 10 to the power of 6 ነው። ጊጋ ደግሞ 10 ዘ ፓወር ኦፍ 9 ነው። ናኖ 10 ዘ ፓወር ኦፍ ማይነስ እዚጋ ናኖ የሚባለው 10 ዘ ፓወር ኦፍ ማይነስ 9 ነው። እሺ ማይነስ 9 ነው። ይሄ ጊጋ ነው። 10 ዘ ፓወር ኦፍ 9 ስለዚህ አንድ ሺህ 10 ዘ ፓወር ኦፍ 6 ከዛ 10 ዘ ፓወር ኦፍ 9 እየጨመረ ነው ሄደዋ። ስለዚህ ይሄም ልክ ነው። ሲም ዲም ሊሆን ይችላል። ጥያቄው ወይ ተሳስቷል ማለት ነው ሁለቱም ሊሆን ይችላሉ። 34ኛው ቴኪ ካንድል ንክት ሆነ ቴብል ካንድል ወሰድን እና ከዛ ቴብሉ ላይ አቆም ነው። ላይት ካንድል ካንድሉን አበራ ነው። ካንድል ማለት ሻማ ማለት ነው። አበራ ነው። ናው ከቨር በርኒንግ ካንድል ከዛ የሚበራውን ሻማ በምንድነው ከበው፣ ኢንቨርትድ ጋዝ ጃር የተገለበጠ የጋዝ ጃር የጋዝ እቃ ማለት ነው። አምጥተን ሸፈን ነው

እንደዚህ ሊሆን ይችላል ብሎ መላምት ፎርሙሌት ማድረግ በተግባር አይደለም። አሁን እኛ በተግባር ነው የሰራነው አይደለ? ካንድ ላስቀመጥን ከዛ እንደዚህ ያደረግነው። ስለዚህ መላምት ፎርሙሌት ማድረግ አይሆንም። ሲም አይሆንም። ኮሚኒኬሽን ኮሚኒኬሽን ሪዛልት የሚለው ማለት ድሮ ኮንክሉዥንም ድሮ እያደረግን አይደለም፣ በያቱም ገና እየሰራን ነው። ኮንክሉድ አላደረግነውም። ስለዚህ ቴስት አይፖዝስ መላምታችንን ሜቢ ኤክስፐሪመንት እየሰራን ነው ማለት ነው። ስለዚህ መልሱ ኤ ይሆናል ማለት ነው። 35 አምስተኛው one of the following statement is not true about hypothesis ስለ hypothesis ወይም መላምት የትኛው ነው ይላል። hypothesis include prediction that can be ፕሪዲክት ማድረግ ወይም መተንበይ ነው በኤክስፐሪመንት ሚልየር የምናደርገው ወይም ነገር ነው ይላል። ስለዚህ ልክ ነው አይደል? በኤክስፐሪመንት ነው። ቢ ደግሞ ነል ነል ማለት ኤክስፐሪመንት ስንሰራ ምንም አይነት መላመታችን ምንም አይነት ለውጥ ካላመጣ ኤክስፐሪመንቱ ላይ ኔጌቲቭም ኔጌቲቭም የሆነ ፖዚቲቭም የሆነ ኢፌክት ከሌለው ነን ሃይፖቴሰስ ይባላል። ስለዚህ እሱን አይደለም አክሴፕት የምናደርገው፣ የሆነ አይነት ነገር ሲያመጣ ነው። ስለዚህ እሱ አይሆንም። ሲ ኦልተርኔቲቭ ሃይፖቴሰስ ዛት ዊ አር ትራይንግ ቱ ኢምፕሩቭ። ኦልተርኔቲቭ ሃይፖቴሰስን ነው ፕሩቭ ምን ልናደርገው ፕሩቭ የሚያደርግልን ማለት ነው። ሃይፖቴሰስ ነው ማለት ነው። ስለዚህ ይሄ ነው ማለት ነው። ዲ ዊ ሹድ ክሬት ኒው ሃይፖቴሰስ ኢፍ ኢት ዲድ ናት ማች ዊዛውት ኤክስፔክቴሽን፣ የእኛን ኤክስፔክቴሽን የማያሟላ ከሆነ የሰጠን ሃይፖቴሰስ ሌላ ሃይፖቴሰስ ክሬት ማድረግ አለብን። ስለዚህ ይሄ ልክ ነው። መልሳችን ያልሆነው ልክ ያልሆነው ቢ ነው ማለት ነው። ሰላሳ ስድስተኛው ድስተኛው ስቴፕ ኦፍ ሳይንቲፊክ ሜትድ ዛት አለው አዘርቱ ቬሪፋይ ዮር ሜትድ የናንተን ሜትድ እና ሪዛልት የናንተን ኤክስፐርመንት ወይም ደግሞ የናንተን ሳይንቲፊክ የሰራችሁትን ዲስከቨሪ ያደረጋችሁትን ነገር ቬሪፋይ ለማድረግ አዎ፣ ልክ ናችሁ ለማለት እኛ ብቻ ሰርተን ተቀባይነት አያገኝማ። ቬሪፋይ መደረግ አለበት፣ ሌላው ሰውም ሰርቶት ልክ መሆኑ መረጋገጥ መቻል አለበት ማለት ነው። የትኛው ስቴጅ ላይ ነው በየትኛው ስቴፕ ተጠቅመው ነው ቬሪፋይ የሚያደርጉልን ነው ጥያቄው። ኤ አስክ ኢኩዌሽን ጥያቄ በመጠየቅ ይሄ በጣም የመጀመሪያው ሳይንቲፊክ ሜቶድ ገና ሲሰራ አዲስ ለመፍጠር ነው እንጂ ቬሪፋይ ለማድረግ አይሆንም። አናላይዝ ዘ ሪዛልት ሪዛልቱን አናላይዝ ያደርጋሉ፣ ግን እሱ ብቻ በቂ አይደለም። ቴስት ዮር ሃይፖቴሲስ ሃይፖቴሲሱን ቴስት ማድረግ እዚህ ደግሞ ኮሚኒኬሽን ሪዛልት። ስለዚህ መልሳችን ምንድን ነው? ሲ ነው የሚሆነው። ቴስት ዮር ሃይፖተሲስ የሚለው ቴስት ሃይፖተሲስ ማለት ኤክስፐሪመንት መስራት ማለት ነው። ስለዚህ ኤክስፐሪመንታችንን በመስራት ልክ እንደኛ አይነት ሪዛልት ከመጣላችሁ ቨሪፋይ ያደርጉልናል ማለት ነው። ስለዚህ ሲ ነው መልሱ። ሰላሳ ሰባተኛው ዘ ቫሊዩ ኦፍ አክሲለሬሽን ዲው ቱ ግራቪቲ ኦን ዘ ሰርፌስ ኦፍ አርዚስ

ከ ስምንት አንድ የራቀ መልስ ነው የመጣለት ስለዚህ እሱ ሜዥርመንት ምን ምንን ያመለክታል አኩሬት እና ፕሪሳይዝ ነው ወይ አኩሬት በት ኖት ፕሪሳይዝ አኩሬት ነው ግን ፕሪሳይዝ አይደለም ናይዘር ፕሪሳይዝ ኖር አኩሬት አኩሬትም ፕሪሳይዝም አይደለም ይላል ዲ ደግሞ ፕሪሳይዝ በት ኖት አኩሬት መልሳችን ዲ ነው የሚሆነው ለምን ፕሪሳይዝ ማለት ኤክስፐርመንቱ ስንሰራ የኛ ኤክስፐሪመንት አንዴ ከሰራ ነው ሁለተኛ የሰራ ነው ሁለተኛ የሰራ ነው ሶስተኛ ሶስተኛ ከሰራ ነው አራተኛ እርስ በርሳቸው የመጡ መልሶች ተቀራራቢ ከሆኑ ኤክስፐሪመንታችን ፕሪሳይዝ ነው ይባላል። ግን የሰራ ነው ኤክስፐሪመንት ደግሞ መልሳችን እርስ በርሳቸው ሳይሆን ከዋናው ነው መልስ ጋር ለምሳሌ ዘጠኝ ነጥብ ስምንት አንድ ነው አይደል እዚህ ጋር ዘጠኝ ነጥብ ስምንት አንድ ሆኖ ግን ምን ምን የምናገኘው መጥ ዘጠኝ ነጥብ ስምንት 9.79 ምናምን ከሆኑ ወደ መልሱ የሚቀርቡ ከሆነ አኩሬትም ይሆናል። አዘሴም ታይም ሁለቱም የተቀራረቡ ከሆነ ፕሪሳይዝ አኩሬትም ፕሪሳይዝም ልንለው እንችላለን። ግን ፕሪሳይዝ የምንለው እርስ በርስ ያለው ነው፣ አኩሬት የምንለው ከዋናው መልስ ጋር ያለው መቀራረብ ነው። ይሄን ስናየው ደግሞ ከዋናው መልስ ጋር አይቀራረቡም፣ ግን እርስ በርሳቸው በጣም የተጠጋጉ ናቸው። ስለዚህ ፕሪሳይዝ ነው፣ ግን አኩሬት አይደለም የሚለው መልስ ይሆናል ማለት ነው። 38ኛው which one of

አተም ሳር ኤሌክትሪካሊ ኒውትራል ይምልክ ነው። ምክንያቱም አተም ኤሌክትሪካሊ ኒውትራል የሆኑት ለምንድ ነው? ኤሌክትሮንና እና ፕሮቶን እኩል ቁጥር ነው ያላቸው፣ ከዛ ሁለቱ ኒውትራል ያደርጉታል። ነጌቲቭ ነው ይሄ፣ ፖዚቲቭ ሲሆን፣ ሁለቱ አንድ ላይ ሲሆን ቻርዱ ይጠፋል ማለት ነው። ስለዚህ መልሳችን ቢ ይሆናል። 39 the number of proton electron and neutron በዚህ በዚህ ኤሌመንት ውስጥ በዚህ አዮን አዮን ውስጥ አዮን ነው አክቹሊ፣ እዚህ ጋር ፕላስ ሳይን አለው። በዚህ አዮን ውስጥ ያለው የፕሮቶን ኤሌክትሮን እና ኒውትሮን መጠን ሪስፔክቲቭሊ በቅደም ተከተል የትኛው ነው ይላል። ስለዚህ መጀመሪያ ማስ ነምበር በኤ A ይወከላል ስንት አለው 65 ከዛ ፕሮቶን ነምበር ስንት አለው ሰላሳ አለው ወይም ደግሞ አቶሚክ ነምበር ምንለው ከዛ ኤሌክትሮን ስንት አለው ኤሌክትሮኑን መጀመሪያ በአተም ፎርም ቢሆን ይህች ፕላሷ ባትኖር ኑሮ 30 ይኖረው ነበር። ግን ፕላስ 2 ማለት ሁለት ሰጥቷል ማለት ነው፣ ሁለት ጎሎበታል። ስለዚህ 30 ሲቀነስ ሁለት ስላስወጣ 28 ይቀረዋል። ስለዚህ ፕሮቶናችን 30 ነው፣ ከዛ ኤሌክትሮናችን 28 ነው። ከዛ ኒውትሮናችንን ደግሞ ለማግኘት ማስ ነንበር ሲቀነስ ፕሮቶን ነንበር ወይም አቶሚክ ነንበር ወይም ፕሮቶን ማለት እንችላለን፣ ምንድነው ኒውትሮን ይሆናል። ስለዚህ 65 ሲቀነስ 30 ስንት ይሆናል? 35 ይሆናል። ኒውትሮናችን 35። ስለዚህ ፕሮቶን 30፣ ኤሌክትሮን 28፣ ኒውትሮን 35 የሚለው ኤ መልስ ይሆናል ማለት ነው። አርባኛው ዘ አይዲያ ዛት ማተር ኢዝ ዲስክሪት ወ ዲስካሬት ዋዝ ፕሮፖዝድ ባይ ማተር ዲስካሬት ነው የሚለውን ፕሮፖዝ ያደረገው ሰው ማን ይባላል? ዲስካሬት ማለት ማተር የተሰራው ዲስቲንክት ሰፓሬት ከሆኑ ዩኒቶች ነው ከተለያዩ ዩኒቶች ነው የተሰራው የሚለውን ዲስካቨሪ ያደርገው ዲሞክራተስ የተባለው ሰው ነው ቢ ነው ማለት ነው። አርባ አንደኛው ዊች ኦፍ ዘ ፎሎዊንግ ኤሌመንትስ ኤግዚስት አስ ሞኖአቶሚክ ሞለኪል ሞኖአቶሚክ ሞለኪል ሆኖ ኤግዚስት የሚያደርገው የትኛው ነው? ናይትሮጅን ኢዝ ዳያቶሚክ ነው። ኦዞን ኢዝ ፖሊአቶሚክ ነው። ኦስሪ ሂሊየም ኖአቶሚ ሎሪነ ደቶሚ ስለዚህ መልሳችን ሂሊየም ነው። ብዙ ጊዜ ኖቬል ጋዞች ብያቸው የለ ከዚህ በፊት እነርሱ ሞኖ አቶሚክ ናቸው። አርባ ሁለተኛው ች ፍ ሪ ሰብ አቶሚክ ፓርቲክል ላይተስት በጣም ቀላሉ የትኛው ነው? ከሶስቱ ሰብ አቶሚክ ሶታ ፕሮቶን፣ ኤሌክትሮን ኒውትሮን ከሚባሉት የትኛው ነው ላይተስት የሆነው ማሱ በጣም ትንሽ የሆነ የትኛው ነው ማለት ነው። ኤሌክትሮን ነው። ከሌሎቹ አንጻር ኤሌክትሮን ዘ ላይተስት። አርባ ሶስተኛው ዘ ዲፍረንስ ቢትዊን ዘ ማስ ነምበር ኤንድ አተሚክ ነምበር ኦር ፕሮቶን ነምበር። ማስ ነምበር ኤ ይባላል፣ ሲቀነስ ፕሮቶን ነምበር ወይም ደግሞ አተሚክ ነምበር በዜድ ይወከላል ማን ይሆናል? ኒውትሮን ነው ማለት ነው የሚሆነው። ስለዚህ ኒውትሮን የሚለው መልስ ይሆናል ማለት ነው። አርባ አምስተኛው ዊች ፎርሙላ ሪፕሬዘንትስ አን አልኬን ኮንቴኒንግ ኤት ካርበን አተምስ። እነዚህ ደግሞ ሀይድሮካርበን እንላቸዋለን ሃይድሮካርቦን የምንላቸው እንላቸው ሃይድሮጅንና ካርበንን ብቻ በውስጣቸው ከሃይድሮጅንና ከካርበን ስለተሰሩ ሃይድሮካርቦን ተብሎ ተጠርተዋል። ሶስት አይነት አሉ። አልኬን አለ፣ ሁለተኛው አልኪን አለ፣ ሶስተኛ ደግሞ አልካይን አለ እና አልኬን የሚባለው ሲኤንችቱኤን ነው ፎርሙላው። አልኪን ደግሞ ሲኤንችቱኤን ፕላስቶ ነው። ይሄዚህ ፕላስቶ አለበት። አልኪን ደግሞ ሲኤንችቱኤን ብቻ ነው። አልካይን ሲሆን ሲኤንችቱኤን ማይነሱ ይሆናል ማለት ነው። ለምሳሌ አሁን ይሄ ኤት ካርብን ያለው ነው አይደለ? ለማን ለአልኬን ስለዚህ ኤን ቦታ ላይ ነው ኤትን የምናስገባት። እሺ ኤን እኩል ይሆናል ስምንት ሲሆን፣ እንስራ ለአልኬን ማለት ነው ሲኤን ቦታ ላይ ስምንት እናስገባለን። ኤች እንልና ቱኤን አል ሁለት ሲባዛ በስምንት ሲደመር ሁለት ከዛ ሲ ኤት ኤች ሁለት ሲባዛ በስምንት ስንት ነው? 16 16 ሲደመር ሁለት 18 ሲኤት ኤች 18 የሚል አለ ቢ ላይ ያለ ማለት ነው። መልሳችን ቢ ነው። ግን ራሱን ደግሞ አልኪን ሲሆን ስሩት ብንባል እናደርጋለን ሲ 8 ኤች ቱ ታይምስ ስምንት ምን ይሆናል? ሲ ኤት ኤች አስራ ስድስት ይሆናል። አልኬን ሲሆን ይሄኛው አልኬን ነው። አልካይን ሲሆን ደግሞ ምን ይሆናል? ሲ ስምንት ኤች ሁለት ሲባዛ በስምንት ሲቀነስ ሁለት። ከዛ ሲ ስምንት ኤች ሁለት ሲባዛ በስምንት አስራ ስድስት አስራ ስድስት ሲቀነስ ሁለት አስራ አራት ይሆናል። ሲ ኤት ኤች አስራ አራት ይሄኛው ምንድን ነው ማለት ነው? አልካይን ነው። CH16 አልኪን ነው። ይሄ ደግሞ አልኪን ማለት ነው መልሳችን። ይሄኛው ምንም እንደዚህ የሚባል ፎርሙላ የለም ማለት ነው። መልሳችን ቢ ይሆናል። የዛሬው ቪዲዮ ይሄንን ይመስል ነበረ። ከቪዲዮ ጥሩ ነገር እንዳገኛችሁበት፣ የማታውቃቸውን ነገሮች እንዳወቃችሁበት፣ ግር የሚላችሁ ነገሮች እንዳጠራችሁበት ተስፋ አደርጋለሁ። ለቻናላችን አዲስ የሆናችሁ ሰዎች ከዚህ በፊት የማታውቁት ወይም ደግሞ ከዚህ በፊት እያያችሁም ቪዲዮቹ ግን የማይደርሷችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ደግሞ ቪዲዮቹ ሲሰሩ ቶሎ ቶሎ እንዲደርሳችሁ የደውል ምልኮቷን መጫን አይርሱ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ። ላይክ እና ሼር ማድረግ እንዳይረሳ።